ሙዝ ምዝገባ ወቅት የፈቃደኛ መጫ ቅጽ ላይ የሞሉት መረጃ ተሳስቶብዎታል ወይስ መለወጥ ፈልገዋል? በመጀመሪያ በድረ ገጻችን አይዲ ዶት ጂኦቪ ዶት ኢቲ ስላሽ አፕዴት በመግባት ባለ 16 አሀዝ የፋይዳ ተለዋጭ ቁጥር በማስገባት ቀጥል የሚለውን ሲነኩ የአንድ ጊዜ የይለፍ ቃል በስልክዎ ይደርሶታል። የአንድ ጊዜ የይለፍ ቃሉን አስገብተው አረጋግጥ የሚለውን ይጫኑና የስነህዝብ መረጃ ለማደስ የሚለውን ይምረጡና ይግቡ። አስተካከል የሚለውን በመንካት ማስተካከል የሚፈልጉትን መረጃ እንደ ስም፣ ጾታ፣ የልደት ቀን፣ ዜግነት፣ ስልክ ቁጥር እንዲሁም ኢሜል አድራሻ በመምረጥ ያስተካክሉ። በመቀጠልም ላስተካከሉት መረጃ ተቀባይነት ያለው ደጋፊ ማስረጃ ሰነድ ከተዘረዘሩት አማራጮች ውስጥ ይምረጡ። በመቀጠልም ማስረጃ አስገባ የሚለውን በመንካት ከአምስት ሜጋባይት ያልበለጠ ማስረጃውን በፒዲኤፍ መልኩ ያስገቡ። የሚያስተካክሉት መረጃ አድራሻ ከሆነ በተመሳሳይ አስተካከል የሚለውን በመንካት የተሳሳተውን መረጃ ያስተካክሉ። በመቀጠልም ላስተካከሉት አድራሻ ማረጋገጫ ሰነድ ከተዘረዘሩት አማራጮች ውስጥ ይምረጡ። በመቀጠልም ማስረጃ አስገባ የሚለውን በመንካት ከአምስት ሜጋባይት ያልበለጠ የአድራሻ ማስረጃውን በፒዲፍ መልኩ ያስገቡ። በመጨረሻም ቅያሬ አመልክት የሚለውን ይንኩና አስገባ የሚለውን ይንኩ። በተመዘገቡበት ስልክ ቁጥር የፋይዳ ዲሞክራፊ መረጃው እንዲስተካከል የተሳካ ጥያቄ አቅርበዋል። የፋይዳ ዲሞክራፊ መረጃ ማሻሻያ ምዝገባ ቁጥር ይህ ነው የሚል ባለዘጠኝ አሃዝ የመረጃ ማሻሻያ ምዝገባ ቁጥር ይደርሶታል። ጥያቄው ተጣርቶ ከተረጋገጠ በኋላ መረጃው ተስተካክሏል የሚል መልእክት በተመዘገቡበት ስልክ ቁጥር ይደርሶታል። ያስተውሉ፣ ካርድ አሳትመው ከነበረ በኢትዮ ቴሌኮም እና በኢትዮ ፖስት አገልግሎት አስፈላጊውን ቅድመ ሁኔታ በማሟላት በድጋሚ ህትመት ማድረግ ይችላሉ።